የውበታቸው ጉዳይ አሳስቧቸው ፈጣሪ የሰጣቸውን ውበት ባለመቀበል ታዲያ ጭማሪ ሌላ ውበት ፍለጋ በሚጓዙበት ወቅት በደረሰባቸው አደጋ ምክንያት ሆስፒታል የገቡ አርቲስቶች እንዳሉ ይታወሳል። ዛሬም ታዲያ በያዝነው ቪዲዮ አዲስ ዓለምን መርጠናታል። ወደ ቤተሰቦቻችን እንዴት ናችሁ? ዛሬም እንደተለመደው አዳዲስ ቪዲዮችን ይዘንላችሁ መጥተናል። ከእናንተ የሚጠበቀው ሰብስክራይብ፣ ላይክ እያደረጋችሁ አጋርነታችሁን አሳዩን። ታዲያ ወደ መጀመሪያ ቪዲዮ እንሄዳለን። በዛሬ ቪዲዮችን አንደኛ አድርገን የመረጥናት ተወዳጇ አርቲስት ሰላም ተስፋዬ ናት። ሰላም ተስፋዬ እንግዲህ በብዙዎች ዘንድ ቆንጆ ናት አደለችም? በሚል ብዙዎችን የምታጨቃጭቅ ሴት አርቲስት ናት። ይቺ እንስት አርቲስትም በብዙዎቹ ዘንድ ተወዳጅነትን በአጭር ጊዜ ውስጥ ማትረፍ የቻለች ሲሆን እንደ ሌሎች እንስት አርቲስቶችም የተለያዩ ሰርጀሪዎችን ተሰርታለች። በምስሉ ላይም እንደምትመለከቱት የመጀመሪያው የሚሆነው የዳሌ ሰርጀሪ ነው። እንደሚታወቀው እንግዲህ ሰላም ተስፋዬ ስትወልድም የወለደችው በሰርጀሪ ሲሆን በአጭር ጊዜ ውስጥ ሰላም ተስፋዬ ያመጣችውን ለውጥ ማምጣት እጅግ ከባድ ነው። ለዚያም ነው በዛሬው ዝርዝራችን አንደኛ ላይ ልናስቀምጣት የቻል ነው። ወደ ሌላኛው ቪዲዮ ከመሄዳችን በፊት ውድ ቤተሰቦቻችን እስካሁን ድረስ ከቆያችሁ፣ ታዲያ ሰብስክራይብ ና ላይክ ማድረግ ለእናንተ ምን የሚከብድ ነገር አይደለም። አንዴ ብቻ ሰብስክራይብ የምትለዋን ተጫኑ። ቤተሰብ ካልሆናችሁ ቤተሰቡ ኑ፣ ቤተሰብ ከሆናችሁ ደግሞ ላይክ በማድረግ ቪዲዮቻችን ብዙዎች ጋር እንዲደርስ እንድትተባበሩን በአክብሮት እንጠይቃለን። ወደ ሁለተኛዋ እንስት አርቲስት እንሄድ። በዛሬ ቪዲዮአችን ሁለተኛ አድርገን የመረጥናት ብስራት ገመቹ ናት። ብስራት ገመቹ ከመቀመጫ የሚያስነሳጅን በአፍ የሚያስጭን ለውጥ ነው ያመጣችው ብንል ማጋነን አይሆንም። ይቺ በሰው ለሰው ድራማ ና የራሷ ድርሰት በዋዜማ የተሰኘው የቴሌቪዥን ድራማ በስፋት የምናውቃት ስትሆን እንግዲህ በምስሉ ላይ በምትመለከቱት መልኩ ከዚህ ወደዚህ ማጂካዊ በሆነ መልኩ ልትለወጥ ችላለች ምናልባትም የሌላ ሰው ፎቶ ነው እስከሚባል ድረስ ነገር ግን እመኑኝ ራሷ ብስራት ገመቹ ናት ሶስተኛ፣ ሶስተኛዋ የማርያም ወርቅ ወይም ደግሞ ማርዜል፣ ማርዜል የሜካፕ አርቲስት ስትሆን የተለያዩ የሀገራችን ዝነኞችን ሜካፕ በመስራት ትታወቃለች። ማርዜልም በምስሉ ላይ እንደምትመለከቱት የጸጉሯን ትራንስፕላንት ስትሰራ አፍንጫዋን ኖዝ ሪዳክሽን እንዲሁም ደግሞ ዳሌዋን፣ ፊቷን ደግሞ ቦቲክስ በመሰራት እንደምትመለከቱት ገጽታዋን መቀየር ችላለች። ከዚህም በተጨማሪ ደግሞ ጥርሷና ከንፈሯም በምስሉ ላይ እንደምትመለከቱት በግልጽ ተሰርተዋለች ማለት ነው። ማርዜል እንግዲህ በአጠቃላይ ሙሉ አካሏን አፍርሳ ነው የተሰራችው ቢባል ማጋነን አይሆንም። ወደ ሌላኛዋ ሴት አርቲስት ከመሄዳችን በፊት በድጋሚ ውድ ቤተሰቦቻችን ላይክና ሰብስክራይብ አይረሳ። ቤተሰብ ያልሆናችሁ ቤተሰቡ ነው ግብዣችን ነው። ወደ አራተኛዋ እንስት አርቲስት እንሄድ። ፍርሃት የማነ የኪነ ጥበቡን ዓለም ከተቀላቀለች እንኳን በርካታ ዓመታትን ያስቆጠረች ፍርሃት አሁን ላይ ግን ለሚያያት ሀያዎቹ እድሜ ውስጥ የምትገኝ እንስት ነው የምትመስለው። ለዚህም ምክንያቷ ታዲያ ራሷን መጠበቋ ብቻ ሳይሆን የተለያዩ የተሰራቻቸው የኮስሞቲክስ ሰርጀሪዎች ውጤትም ጭምር ነው። ለዚህም ከዛሬ አስራ ስምንት አመት በፊት በጆኒ ራጋ ቆንጆ እንዳንቺ የተሰኘው ዘፈን ላይ ያለችውን ፍርሃትን እና አሁን ላይ ያለችውን ፍርሃትን ማነጻጸር በቂ ነው። ፍርሃት የማንያ እንግዲህ የተወዳጁ የትግርኛ ዘፋኝ አቀንቃኝ የሆነው የኤፍሬም ባለቤት ስትሆን አሁን ላይ የአንድ ልጅ እናትም ጭምር ናት። ፍርሃት እንግዲህ የተለያዩ የዘፈን ክሊፖች እንዲሁም ደግሞ የተለያዩ የኢትዮጵያ የአማርኛ ፊልሞች ላይ በመሳተፍ ትልቅ ብቃቷን የምታሳይ ስትሆን አሁን ላይ የተለያዩ የቤተሰቦቿን በመሰብሰብ የተለያዩ የራሷን የሪያሊቲ ሾው በመስራት ዩቲብ ላይ ትታወቃለች። ቺም ሴት አርቲስት ተወዳጅነትን ማትረፍ የቻለችው እናም ደግሞ እጅግ በጣም መታወቅ የቻለችው ስራውም የገነነው አሁን ላይ አይደለም፣ ከዛሬ አስራ ስምንት አመት በፊት ነው። ወደ ሌላኛዋ አርቲስት ከመሄዳችን በፊት እንደ ተለመደው ታዲያ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ወደ ቤተሰቦቻችን እንስት አርቲስት እንሄዳለን። አምስተኛ አዲስ አለም ጌታ ነህ አዲስ አለም ጌታነህ እንግዲህ እንደምናውቀው በብዙ ፊልሞች ላይ ተሳትፋለች። አሁን አሁን ከሚዲያው ብትጠፋም ከዚህ በፊት በሰራቻቸው ኳስ ሜዳ፣ ሀናለ፣ ለየቅል እና ደግሞ ሌሎችም የአማርኛ ፊልሞች ላይ በመሳተፍ ትልቅ ብቃቷን ያሳየች እንስት አርቲስት ስትሆን ታዲያ አዲስ አለምም እንደ ሌሎቹ ሴት አርቲስቶች የዳሌ ሰርጀሪ እናም ሌላም የፊት ኮስሞቲክስ ሰርጀሪዎችን በመሰራት ራሷን በምትመለከቱት መልኩ መቀየር ችላለች ማለት ነው። ኢንስታ አርቲስትም ትልቅ የፍቅር ታሪክ ያላት መሆኑን በተለይም በሶሻል ሚዲያ ላይ አጋርታ ነበር። ለማስታወስ ያህልም ይህ የፍቅር ታሪክም በእጅጉ ልቧን እንደ ሰበረው የምትናገራዎች ኢንስታ አርቲስትም እንግዲህ ታዲያ ያፈቀረችውና የወደደች ወይም ደግሞ የወደዳትም ልጅ ባለትዳርና የአንድ ልጅ አባት ሲሆን እጅግ አምነው ነበር። ነገር ግን ከባለቤቱ ጋር በመመካከር ከገንዘቤ ላይ ለመካፈል ያክል ብቻ እንደሆነና ከኔ ጋር ምንም አይነት የፍቅር ስሜት እንደሌለውም በመያስተመጨረሻ ነግሮኛል ብላለች። እጅግ የምታሳዝነውና አሁን ልቦ ላይ ትልቅ ጉዳት ይዛ የምትገኘዋቸው የንስታ አርቲስትም ፍቅር አይሳካልኝም ብዬ እጅግ በጣም ተጨነኩ። ለምንስ እንዲህ ገጠመኝ ስትል እጅግ ለረዥም ጊዜ ልቧ እንደተሰበረ ና አርቲስት ሸዊት ከበደ ባለውለታዋ እንደሆነች ና ለረዥም ጊዜ ልክ እንደ ታማሚ ነው ያስታማመችውኝ ትልቅ ወዳጅ የምናት ስትል ትደመጣለች። እኔ እጅግ አምኘው ነበረ። አብረንም ቤተክርስቲያን እናም ደሞ ሌሎች የመዝናኛ ቦታዎች አብረን እንሄዳለን፣ ብዙ ጊዜ እናሳልፋለን። ስልኩ ላይ አንድም ቀን በስህተት ሴት ደውላ አይቺ ያላቅም፣ እጅግም በጣም አምነው ነበር። ነገር ግን እሱ እኔ እንዳመንኩት ይቅርና ሌላ የትዳር አጋር እንዳለችው ና ልጅም እንዳለችው ስሰማ እጅግ ልቤን ሰበረ። ከዚያም በተጨማሪ እጅግ በጣም የሚያጨስ እና ደግሞ የተለያዩ ተጓዳኝ ሱሶችም እንዳሉበት ስሰማ እጅግ በጣም ልቤ ያዘነ ፍቅርንም ሕርም ብዬ ተውኩኝ። ከዛ በኋላ ወንድ ልጅ አምኜ ለመቅረብ እጅግ የማይሆን ነገር ሆነ። ራሴንም እያስተመምኩ እገኛለሁ። እስካሁንም ድረስ ለወንድ ልጅ ምንም አይነት ቦታ የለኝም። ነገር ግን አንድ ቀን ደግሞ ልቤንም በጥሩ አስተሳሰብ ሞልቼው ጥሩ አስተሳሰብ ይ በጥሩ ልብ ይህንን ራሴን በኋላ ትልቅ የፍቅር ህይወት ሊኖረኝ እንደሚችል አስባለው ስትልም ትደመጣለች። ይህን ስ አርቲስት ታዲያ ወደ ቤተሰቦቻችን እንደተለመደው ሰብስክራይብ፣ ላይክ፣ ሼር በማድረግ አጋርነታችሁን አሳዩን፣ ግብዣችን ነው። ታዲያ እንዲጨመር እንዲቀነስ የምትፈልጉት ነገር ካለ ኮመንት ሴክሽኑ የእናንተ ነው። ኮመንት ላይ የገባችሁ ሀሳባችሁን አጋሩን። ታዲያ ግን ይህንን ቪዲዮ ስንሰራ እጅግ በጣም ለፍተን ብዙ ቦታ ጠይቀን ወተን ወርደን ስለሆነ እናንተ ላይክ ካላደረጋችሁ ለብዙ ሰዎች መድረሱ የማይታሰብ ስለሆነ ውድ ቤተሰቦቻችን አጋርነታችሁን አሳዩን ሰብስክራይብ ላይክ ሼር አድርጉ ስንል በድጋሚ እንማጸናችኋለን። ውድ ቤተሰቦቻችን እስካሁን ድረስ ምርጫችሁ አድርጋችሁን፣ ስለሰማችሁን፣ ስለተከታተላችሁን እጅግ በጣም እናመሰግናለን። ታዲያ በሚቀጥለው በሌላ ቪዲዮ እስከምንገናኝ ሳምንቱ እያማረ እየተዋበ ጥሩ ጥሩ ነገር የምናስብበት ያሰብነው ጥሩ ነገር ተሳ